ጉድ ጉድ ጉድ ቤተሰብ ጉድ እኮ ነው። ጉድና ጅራት ከወደ ኋላ ነው የሚመጣው። ቤተሰብ ጉድ እኮ ነው። እኔ እዛ ጋ ቅድም ማለት ነው በቢኒ የመኪና ምናምን አደጋ ደርሶበት በሱ እያዘንኩ ምናምን ቪዲዮ ሰርቼ ጨርሼ ነበረ፣ ግን የነሩታና ሩታና የትየ ሄርሜላን ቪዲዮ ሳይ እግዚአብሔርን ነርቨስ ነው የሆንኩት። ሰውነቴ ሁሉ እየተንቀጠቀጠ ቪዲዮ ነው የጨረስኩት። ቤተሰብ በእነዚህ ልጆች ታሪክ ምን ያህል ተመስጠን እንዳለ፣ ምን ያህል ታሪኩ ረጅም ጊዜ ከኛ ጋር እንዳለ ታውቃላችሁ። እና እና እኛ በዚህ ልክ ከባወሩ ብንሞላም እንዳትፈርዱብን። ሰላማችሁ ይብዛልኝ። ወደ ዩቱብ ቻናል ቤተሰቦች ዛሬ እናንተ ይህም ቪዲዮ አይታችሁ መስክሩ። አብዛኞቻችሁ በጣም በሚደንቅ ሁኔታ የሩታና የሄርሜላን ቪዲዮ ያያችሁ፣ ዛሬ ብዙዎቻችሁ ጉድ እያላችሁ ነበር። ኮሜንት ስጽፉ የነበረው ሄርሜላን በጣም ስትወቅቷት ነበረ። እንዴት በሰው ባል እንደዚህ ታደርጊያለሽ? ነውር ነው፣ እረተይ ከልጆቹ ህይወት ውጪ ምን አይነት ሴት ነሽ? እያሉ የኮሜንት ማት ቤቷ የተጻፈው ኮሜንት እጅግ በጣም ከባድ ነው። ለራሷ ጤነኛ ትሆናለች ይህን ኮሜንት አይታ ለሚለው እንግዲህ እናያታለን። ይሄ ጤንነት የሚሰጥ ኮሜንት አለም የተጻፈላት፣ ህዝቡም በእሷ ተበሳሽቷል። ኦዲየንሶች ትክክለኛ ፍርድ ስለምትፈርዱ እኔ በተለይ ኮሜንታተሮች ከልብ ነው መወዳችሁ፣ ማመሰግናችሁ። እውነታው ከእውነት ጋር እንቁሙላችንም ይውላችሁ። በቀደም ዕለት ሩታ ሄርሜላ ናቴ ወርቅ የገዛችሁ ብትል እንደው እንፍረድ እና መዛዝንና እንደው ለእውነት ብለን ተዉት፣ ግድ የለም ምንም ይፈጠር ሄርሜላ ከአብርሃም ጋር ስትሆን የነበሩት ሲለቀቅ የነበረው ቪዲዮ ቤተሰብ ሩታ በዛ ልክ አብዳለች። ሄርሜላን በዛ ልክ አመና ጭቃታለች። ሄርሜላ ላይ በዛ ልክ ጨርቋለች። ጥል ደርሳባታለች። አሁን ስሜ ተነሳ ብላ እንዲምትሆነው ሆን ብላ ረብሻ ለመፍጠር ውዝግብ ለመፍጠር ይበልጥ ደግሞ አብርሃምና ሄርሜላን ለማራራቅ በቃ ግልጽና ግልጽ። ይህን ታውቃላችሁላችሁ። አለም ቤተሰብ እና በቀደም ተነጋገሩ አይደለም ተነጋገሩ በቃ ሄዱ። አብርሽን ተበሳጭቶ ሄደ። ዛሬ ሄርሜላ እንደዚህ ማለት ነው። ምን መስላ እንደመጣች አይታችኋታል? ከአለባበሷ ጀምሮ እኔ ክፉ አልናገርም። ሄርሜላ የውነት የውነት፣ እኔ ብዙ ጊዜ ብዙ ቃላቶች ሀርድ ተናግር ያለው ግን አንቺ የአይምሮ ታማሚ እንደሆንሽ ዛሬ አረጋግጫለሁ። ማለት እያዘንኩልሽ ነው። የምታግዟት ካላችሁ በአቅራቢያው ያላችሁ ሄርሜላን አግዟት። በቃ የሆነ የጭንቅላት ችግር አለባት ስለ እውነት ሄርሜላ አይምሯ ታማሚ ባይሆን እግዚአብሔርን ቤተሰብ፣ ጤነኛ የሆነ ሰው አይምሮ ጤነኛ የሆነ ሰው በዚህ ልክ በሰው ትዳር ውስጥ ገብቶ እንደዚህ ልበድ አይልም። ማለት ይሄ የአይምሮ ሳይካትሪስት ሊያት ይገባለችን። ሴት ወደ መንፈሳዊ ህይወት የለችበት ተግባሯ ስለሚያሳይ፣ ግን ሳይካትሪስት ቢያያት ነው ምለው እኔ እንዲያይደረግማ አይደረግማ ባልሽን በስረ ስርዓት አላወራሹ ባልሽን እንዲያደርግሹ ብላ፣ እሱማ ጣልቃ ገብታ ፍርድ የምትሰጥ እሷ እንደፈለገች እንደ እናንተ ትዳር ልዘዝ የምትለው ለምንድን ነው? ሩታና ሄርም ማነው አብርሽ፣ ትንሽ ጥሩ ነገር አለ፣ መኪና ገዛላት፣ ወርቁም ቢሆን አብርሃምን ይገዛላት፣ ባይዘወ ያው ነገሮቹ ሁሉ ወደ ሄርሜላ ተቀሰቀሰ። እሱም ደግሞ የመጣው ምንድነው፣ ሄርሜላ ናት የገዛችሁ ብለው እነዚ አቃጣሪዎች ለሩታ ሹክ ስላሏት ነው። ገባችሁ አይደለ? ማንም ይግዛው ማንም፣ ግን አብርሃም በጣም ሩታን ትሬት እያደረገ ነበረ። በዛ ሰዓት ደግሞ ሄርሜላ እንደተባለውም ታመመች ራሴን እንዲላረግ ነው አለች፣ ብዙ አለች። ይሄ ሁሉ የመጣው ደግሞ ሁለቱ ሰላም እንዳወረዱ ካየች በኋላ ነው። ሄርሜላ አትዋሺ፣ ሩታና አብሬ ሰላም ማውረዳቸውን አይተሽ አንቺ ታመሽ ነበር። አዎ ታመሽ ነበረ። እኛም እንነግርሻለን ሀቅ አቁን ማለት ነው እና ደግሞ ታመሽ ብቻ አይደለም ይሁን፣ ራስሽንም ለሌላ ነገር አላማ አስበሽ ሁላ እኛ መከረንሽ ሁላ ነበር። እንደ ክፋትሽ እንደ መጥፎነትሽ አይተንሽ ብቻ እኛ የራሷ ጉዳይ አላልንሽም፣ አዝነን ክፋትሽ እንኳን ማለት ሳይበግረን አዝነን፣ ሰውንሽ ራስሽን ወደ ክፉ ነገር መክተት የለብሽም ብለን ማለት ነው አዝነንልሽ መክረንሻል። ሰውኛ ባህሪ ስላለም ማለት ነው። ሄርሜላ ወደ ፈጣሪሽ ቅረቢ። እንዲህ ማሰብሽ በራሱ ያስቀጣሻል፣ በፈጣሪም ዘንድ ኃጢያትም ነው ብለንሻል። ቪዲዮችን ዞር ብለሽ ካየሽ ማለት ነው ዛሬ ላንቺ ያረባ የረባ ቃላት መውጣት ከኔ የጠበቅብኝም ማለት አንቺ ሄርሜላ ራስሽን በራስሽ እጅሽን ወይም ደግሞ ስብናሽን አጋልጠሽ ጥለሻል። መሬት ላይ ማለት ሰው እንድትረገጪ ማለት ነው። ራስሽን በራስሽ ጥለሻል። ከበፊትም የተዋረደ ስራ ይዘሽን የመጣሽው ይህን ልታምኝ ይገባል። መቼኑ ነው አንቺ ተጸጽተሽ ይቅርታ የምጠይቂው? መቼኑ ከነዚህ ልጆች ሕይወት የምትወጩ ያሰራሹ ሁሉ ነውር ስራ ነው። በባልና በሚስት መካከል በነገርሽ ላይ አንቺ ባዳነሽ እናት፣ አባት፣ እህት ወንድም እንኳን ይግቡ ተብሎ አይጠበቅም። ስለ እውነት ማለት ነው። ነውር ነው ሄርሜላ። ሄርሜላ ምን ነው ስምሽ ጥሩ ነበረ። ከአንገት በላይም መልክሽ ደና ነበረ። ተግባርሽ መልክሽ ስምሽ ምንሽም አይገናኝም። እግዚአብሔርን በጣም ኖር ስራ ነው የሰራችው። እንደገና በጣም ተናጋሪ ሴት ነሽ። እኔ ዛሬ ከይቅርታ ጋር ይቅርታ ይደረግልኝና የሙጡ ሟጣ አይነት ሴት ባህሪ ነው ያየሁሽ። ኃይለኛ ሙጡ ሟጣ ሴት ታውቃላችሁ። ሩታ ደግሞ በዚህ ልክ አንቺን አትችልሽም በአንቺ ልክ እንደተናገርሽ ቢሆን ሩታን ዛሬ አንጀቴ እንዳራሰች አይቀጥልም ነበረ፣ አንቺ አቃጥለሽ ነበር። ዛሬ ማድረው ግን ሩታ ተረጋግታ ስትመልስልሽ የነበረው መልስ ከበቂ በላይ አጥግቦኛል። ሩታዬ፣ ፈጣሪ ጠብቅሽ፣ አንቺ ፈጣሪ ጠብቅሽ፣ ዛሬም ነገም ከጎንሽ ነው። ብታጠፊ በእህትነት የምንገስጽሽ ምርጥ ልጅ ነሽ። እኔ ሩታ በጣም ነው የምወድሽ። እግዚአብሔርን ክፉ አይንካሽ። ዛሬ ስሜታው ሊሆን ይችላለሁ። ቤተሰብዬ ግን የተደረገው ድርጊት ሁላችሁ ማይታችሁ የምትፈርዱት ነው። ሩታ ምንም ብታረግ ቤተሰብ የተገፋች ሚስኪን ሴት ናት። ሄርሜላ እንደዛ ቪዲዮ እየሰራች አብርሃም ላይ አጫጭር ልብስ እየለበሰች አብራው ላይ ተለጥፋ ማለት አንድ ባለትዳር ወንድ ሊያደርገው የማይችለውን ነገር እሷ እንደዛ አድርጋ ለህዝብ፣ ለሚዲያ ስትለቅ ሩታ በዚህ ልክ ሄርሜላን ጎርታ ታውቃለች። ሩታ እኮ አሁን ካፍስ ከገደቡ ጢም ብሎ ሞልቶ ግንፍል ያለ ስሜት ላይ ነው ያለችው። በእውነት ሄርሜላ ተጸጽተሽ ሩታ እግር ስር ወድቀሽ ይቅርታ መጠየቅ አለብሽ ማለት ሳይካትሪስት ካየሽ በኋላ የአእምሮ ችግርሽን ከታከምሽ በኋላ ማለት ነው። ኖርማሊ ልጅቷ ጤነኛ አይደለችም ወገኖቼ። ለመመሰላችሁ ቆይቼ ቆይቺ ልጅቼ እንደው ሲያዩሽ እኔ አሁንም ከአንገት በላይ ነው የምልሽ፣ እኔ ከአንገት በታች ስለማትመጪ ማለት ነው። ከአንገት በላይ እንኳን ቢያንስ ፌቲሽ ነው። አይቶ እንዴት ነው አንቺ ለአንቺን ለጓደኝነት ለትዳር የሚያጭሽ ሌላ ወንዴ? ለምን እንዴ አብርሃም ነው እንዴ ባገሩ ላይ ያለ ወንዴ? አንቺ ለምንድን ነው እሱ ላይ ትኩረት ልታደርጊ የፈለግሽው? ነው ወይስ በሴቶችና በወንዶች ጉዳይ ጭቆና፣ በሚስቶች ጭቆና ምናምን በሚባል ደረጃ የሥራ ተቋም ወይ ከፍተሽ ሌሎች ሰዎች መርዳት ልመጂ በዚህ ልክ ኃይል ተጠቅመሽ ሳይሆን እረጋ ብለሽ ሌሎችን ሰዎች ለመርዳት ሞክሪ። እንደው ህልሙን መስመር ልጠቆምሽ ማለት በዚህ ልክ ለወንዶች ለሴቶች ጠበቃ ልሁን በተለይ ለወንዶች ለትም ለሚበደሉ ብለሽ ካሰብሽ ራሱን የቻለ ቢሮ ከፍተሽ ስራ ስሪበት። የምሬን ነው። አሁን ግን በሁለት ባለትዳሮች መካከል ነው የገባሽው። ሴትዮ ትሰሚናለሽ፣ የማይገባሽ ቦታ ነው። የእርጉዝን በነሻንቺ ማለት በጣም እኔ ዛሬ ማለት ነው ቤተሰብ ቃላት ነው ያጣሁት። በእውነት በጣም አስደንጋጭ ቪዲዮ ነው ያየሁት። ለምን እንዴ ሩታ ትታረስበትም እንዴ? እቺ ልጅ ከመጀመሪያ እስከ መጨረሻ ድረስ እንደተንገበገበች ልትገሏት ነው እንዴ? እንደው ሰው የላትም ነው እንዴ? ምንድነው ነገሩ? አረ ቤተሰቦች፣ የሩታ ቤተሰቦች እዛ ግቢ ውስጥ መሄስ አራስ ጥላችሁ የትም አትሄዱም። ሩታ እንዲያንን ነገር ሲደርስባት እንዴ፣ እህቶቿ ለምን አትወጡም? ለምንድን ነው ከሩታ ጎን ማትቆሙት? በቃ የአብርሃምን መጨረሻ ይተነዋል። ባይዘዌ ጃስ ብሎ የለቀቃት ሄርሜላን አብርሃም ነው። እውነቱን ነው የምነግራችሁ። እሱ በቀደም ለታ በሩታ ተናዶ ስለሄደ እርግጠኛ ነኝ የምነግራችሁ ተነጋግረውበታል ይህን ነገር። ሄርሜላ በምንም በምንም መስፈርት እንዲህ ኃይል ተሞልታ መጣ ስትወጣ በሰላማዊ መንገድ ነው የወጣችሁ አወጣጣ። ተናዶ የወጣ አብርሃም ነው እንጂ እና እኔ ግራ ይገባኝ። ሄርሜላ አንቺ በታምር በነዚህ ልጆች ህይወት ውስጥ ገብተሽ የአብርሃም ጠበቃ የምትሆኝበት ምንም ምክንያት የለም። ከዛ በላይ ደግሞ አሳፋሪ ተግባርሽ እኔ ልቀቅኝልኝና ላሳይሽ ይባላል ሄርሜላ ይሽ ሳይካትሪስት ይሽ የአእምሮ ታማሚ ነሽ ያልኩሽ በዚህ ነው። ምክንያቱም እንዴት እንዲህ ይባላል። ሄርሜላ ለምንድን ነው አንቺ ቻንስ የሌላት ሴት ይመስል ማለት ነው አንድ ሰው ላይ ትኩረት አድርገሽ ለዛውም ባለ ትዳር ወንድ ላይ አፈር ከደም የምትበይ ምንሽ ነው? ታከሚ። የምሬ ነው። በጣም ታማሚ ነሽ። አው ለኔ ታማሚ ናት ሄርሜላ ቤተሰብ። ማንም ሴት እግዚአብሔርን በዚህ ልክ እንዲህ ዓይነት ተግባር አሰራም። ባለ ትዳር ወንድ እንዴ! በጣም እኮ ይከብዳል። ይዘገንናል እኮ እንዴ! ልቀቂልኝ ይባላል። በራስ ነገር ነው። ዛሬ ደግሞ ጭራሽ የሰማነው ማለት ነው ላሳይሽ። ለቀቅ ከምትይ ሄርሜላ ማለት ነው ያንቺ የወደፊ አጋር ሊሆን ይችላል በዚህ ሁኔታሽ ማለት ነው ምንም አይነት አጋር ወዳንቺ ወታይ መጣን ባይዘውይ ምክንያቱም ከሁኔታሽ አንጻር ለሌሎች ሁላ አንቺን እንደወደው መልካም ነገር አስበው እንኳን ሌሎች መተው ወዳንቺ ጥሩ ህይወት እንዳይመሰርቱ አንቺ ታሪክሽን በአደባባይ አውጥተሽ ምን ያል መጥፎ እንደሆነሽ ለብዙዎች አሳየተሻል። ስለዚህ ማለት ነው ይሄ ደግሞ የራስሽን ህይወት አጨለመሻል። በነገራችን ላይ ምክንያቱም ስም መጫመጣትሽ ሄርሜላ ጥሩ አይደለም። በባለትዳር ማል ገብተሽ ባለትዳር ወንድ ስታማግጭ ነው እኛ ያየ ነው። ዛሬም እየነገርንሽ ነው። ሩታም እንዳለችው ኦዲየንስ ሁላ የመሰከረ ጉዳይ ነው ብላለች። ይሄው እየመሰከርን ነው። ሩታም በጣም በድለሻታል፣ በቁሟ ገለሻታል። እኛን ንገርሽ ባልን ያክል ነገር ነው። ዘረፋ በአደባባይ ያርክሽባት የባለ ትዳር ያገባ ወንድ ላይ አንቺ የለጠፈሽ ነገር አልገባንም። ምንሆናችሁን እንዲህ አይነት ሴቶች ማለት ነው ባለ ትዳር ወንድ የምታሳድዱ፣ የምሬን ነው። ፈጣሪ የሰራችሁን ይስጣችሁ፣ እንዲህ አይነት ሴቶች። ሄርሜላ፣ ፈጣሪ ስራሽን ይስጥሽ እልሻለሁ ዛሬ፣ ምክንያቱም የሰራሽው ስራ ነውር ነው። እነዚህ ልጆች ከተጋቡ ገና ዓመታቸው ነው። ምን ቤት ነሽ አንቺ? ወይ አክስት አይደለሽ ወይ አጎት አይደለሽ። ምን ቤት ነሽ? በዚህ ልክ የአብርሃም ጠበቃ ልሆን የምትዩ አብርሃም ማዕከል። አንቺ ባትገቢ ሩታ ማልብት ባትገቢ፣ እንደዚህ ሊጣሉ ነበር እነዚህ ልጆች? ይሄ ደረጃ ይደርሱ ነበር? በእውነት አሳፋሪ ነው። ማነህ ደግሞ እዩ የተባልክ ሰውዬ ማለት ነው በጣም አንተም አሳፋሪ ነህ። በነገራችን ላይ ሴቶቹን እርስ በርስ ልታጋድል ነው ይዘህ የመጣኸው። ምን እንደሚፈጠር ታውቃለህ? ሩታ ሄርሜላን፣ ሄርሜላ ሩታን በጥሩ መንፈስ አይተያዩ። ሄርሜላ የሩታን ትዳር ዘርፋለች፣ ሩታ ደግሞ ትዳሯ የተዘረፈች ሴት ናት። ስለዚህ ምን ይፈጠራል ታውቃለህ? አስበህ ያንን ክብሪት ለመለኮስ ነው ይዘሃቸው የመጣኸው። አንተም የእጅን ታገኛለህ ማለት ነው።

እነዚህ ሶስት ሰዎች ናቸው። እስካሁን ጤነኛ ጤነኛ ሆነን ያገኘ ናቸው። ሌላው የተፈወዘ ነው። አብርሃም እና ሩታ ቢጋደሉ ህይወታቸው ሁሉ ብልሽትሽቱ ቢወጣ የሚደሰቱ ናቸው። አብዛኞቹ ሜቢ ጥሮዎችም ከዛ መሀል አላቸው ያልጠቀስኳቸው፣ ግን ለጊዜው በእኔ በደረጃ መሀል ያስቀመጥኳቸው እነዚህ ሰዎች ናቸው። ግን ማለት ነው ሩትዬ ግን ማለት ነው እግዚአብሔር ይጠብቅሽ። እውነት በብስጭት አንቺ ፊትሽ ላይ ማዲያት እንዳይወጣ፣ እህታችን እኛ እንፈልግሻለን፣ እንወድሻለን፣ እናከብርሻለን። እንዳትበሳጪ ከዚህ በኋላ ከዚህ በኋላ እንደ ቦታ እንዳሰጫቸው ትላንትና ስናገር እንደ ቀልድ የተናገርኩት ቪዲዮ የሰራሁት ነበረ ዛሬ ቤተሰብ ያዳመጣችሁት ዛሬ ማለት ነው ብዙዎቻችሁ ምናልባት በቀልድ በቀል አስባችሁት ይሆናል በራችሁ ለምንድን ነው የማይዘጋው ጥያቄ ነው ማንም ከፍቶ እንዲገባ ለምን አደረጋችሁት ቤቱ የአራስ ቤት ነው ቤቱ የሩታን አባት የመሰሉ ምርጥ አባት ያሉበት ምርጥ እናት ያሉበት ምርጥ እህቶች ደሳስ የሚሉ እህቶች የተሰባሰቡበት? እንዳለችውም የጨዋ ቤተሰብ ግቢ ነው አደለ? ለምንድን ነው በራችሁ ማንም ከፍቶ የሚገባ የሆነው እኔ አልገባኝም። ትላ ምናለ ቪዲዮአችንን ብታዳምጡ እናንተ ከቀልባችሁ ካልሆናችሁ፣ ኦዲንስንም እኮ ማለት ነው ሀሳብ የሚሰጡትንም ብታዳምጡ ለእናንተ ታተርፋላችሁ እንጂ አትጎዱም። ብዙዎቻችን ጋር በጣም ትንንሽ ምንመስል ዩቲዩበሮች ጋር ብዙ ትልልቅ ቆንጆ የሆነ ሀሳቦች አሉ። አዳምጡን፣ እንጠቅማቸዋለን። ስተጥፉ የምንገስጻችሁ ለእናንተው ብለን ነው እና ዛሬም ብዬ ነበር በራችሁ ለምን ክፍት ሆነ ብዬ ነበረ? ሩታ ለምን ማለት በራችሁ መዘጋት ይችላል። እኔ ይመስለኛል ከውጭ በሲስተም ከፍቶ የማስገቢያ የሆነ ወይ ሽቦ ነገር አለ ወይ የሆነ ነገር ተሰርቶለታል። ትናንት ተናገር ያለኝ ዛሬ። ስለዚህ ለምንድ ነው ማንም እየከፈተ እንዲገባም የሚሆነው? ይሄ ሁሉ እናንተ ማስተካከል ትችሎ ነበረ? ሰው አንኳክቶ በር ሰው ፈልጌ ነው ብሎ ሲመጣ በር ላይ የተቀበለው ሰውዬ ካልፈለገ አስገባም ያንን ሰው አሁን ግን ሩታ እኮ አደጋ ቢደርስባት እንኳን ተጋላጭነች እኮ እቺ ልጅ፣ እና በራችን አስተካክሉ ነው የምለው። ሩታ እንዴ፣ ተንገበገብን እኮ ተቃጠልን እኮ። ሄርሜላ ታማሚ ናት፣ ቤተሰብ በጣም በጣም የሳይኮ የሳይኮ በቃ ችግር። በጣም ያሳዝናል። በዚህ እድሜሽ ያው፣ ማለት በነገራችን ላይ በዚህ ሰዓት አንቺ እንዲሆንሽ መገኘት ሻዝነናል። ያው ጤነኝነት አይደለም፣ ምክንያቱም ጤነኛ ሰው ስለማያደርግ ነው ይሄንን የምንልሽ። እንደገና ደግሞ ሄርሜላ አንድ ነገር ልንገርሽ እግዚአብሔርን በሁለት እጥፍ አብርሃምን በድሜ ትበልጫዋለሽ፣ በሁለት አስርታት እጥፍ ማለት ነው። እኔ ልንገርሽ አንቺና አብርሃም እናትና ልጅ ናችሁ። በዚህ ልክ አንቺ ልጅ ፈልገሽ ነው ልጅ ልጅ ልታገቢ ፈልገሽ ነው፣ ለዛውም ከሚስት ላይ ነጥቀሽ፣ ከባለትዳር ሚስት ላይ ነጥቀሽ። ምንድን ነው አሳብሽ? ደረጃሽን ብትፈልጊ በደረጃ ቢሆን ጥሩ ነው። ለአንቺም ደግሞ ፋይሬጅ ያሉ ወጣቶች አይሆኑም፣ ባለትዳር ወንድ ደግሞ አይሆንም። ወይም ልክፍት ነው መረገም ነው። በዚህ ልክ ሰው ትዳር ውስጥ ገብተሽ እንዲህ የምትፈተፍችው ወይኔ ቤተሰብ ቤተሰብ ይበቃኛል። ለማንኛውም ማለት ነው ግን በጣም ነርቨስ የሚያደርግ ነገር ነው። ሩታ ትክክለኛና ትክክለኛ ነገር ነው ስትናገር የነበረው አንዳችም ስህተት የለውም። እሩታ ጋር ምንም ሚስቴክ የለም። ሄርሜላ አንቺ ላይ መጨፈር የነበረባት ሩታ ነበረች። ባሏን በተገቢ ባልሆነ ሁኔታ አብረሽ ቪዲዮ ሰርተሽ ለቀሽልናል። እሱ ደግሞ በራቀሽ ቁጥር ደግሞ ልታነቅ እንዲሁም ደግሞ ብዙ ብለሻል። ታመሹላ ተኝተሽ አትላቀኝ አትለይም ብለሽ ራው ላይ ልትወድቅ ይደርሰሻል። አይተናል። ምስክሮች አለን። ምስክር ካስፈለገ ከሄርሜላ ታሪክ ያየ ነው። ይህን ስለሆነ አንቺ ላይ ብንፈርድም አሜን ብለሽ ተቀበይ፣ ብትቺ ማለት ነው ወደ ቀልቢ ስትመለሽና ሳይካትሪስት ካየሽ በኋላ ጤናሽ ከተመለሰ በኋላ ሩታን ብቻ አይደለም ኦዲየንስን ሁሉ ይቅርታ ጠይቂ። ማለት የዩቲዩብ መንደር ላይ እንዳንቺ ማለት ነው አሳፋሪ ቪዲዮ ሰርቶ ወደ ህዝብ ያመጣ ሴት አላየነ። ብዙዎቹ አበሳጭተው ነው ያውቃሉ። እንዳንቺ ሪከርድ ይሰበር የለም። ይሄን ደግሞ እንደ ጥሩ ሙያ የታሹ ወይም ችያለው ብለሽ እንዳታስቢ። ይሄ ነው ነው። ሄርሜላ ምን ነው በዚህ ሁኔታሽ ብትፈምሺ ጥሩ ሰርተሽ። አሁን አንቺ እኮ አግባብ ባልሆነ ሁኔታ እያፈመሱሽ ነው። 50 ሺህ ሊያስገቡሽ ነው አሁን። አሁንም መጋጋጡ ለአምሳሺ ነው። ግን ሩታ መሞት የለባትም ለአንቺ አምሳሺ ማለት ነው። ቤተሰብ ሰላም እደሩልኝ።